ሰላም ጠና ስጥልን ተመልካቾቻችን፣ የጥቅምት 21 2018 ዓ ም የዕለተ አርብ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁ ምቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢሕአፓ አሳሰበ። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን ተከትሎ የጦር ወንጀል ምርመራ እንዲደረግ ማሳሰቢያ ሰጠ። ወደ ውጭ ስናልፍ ትራምፕ በሚቀጥለው ዓመት ወደ አሜሪካ ለሚገቡ ደቡብ አፍሪካውያን ነጮች ቅድሚያ እንደሚሰጡ አስታወቁ። ወረቀላ ምዜናችን ለፍ መንግስት በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ካህናትና ምእመናን ላይ የተፈጸመውን ግድያ በሚመለከት ኃላፊነቱን እንዲወጣ የሃይማኖት ተቋማት ጉባኤ አሳሰበ። የኢትዮጵያ ኦርቶዶክስ ተዋዶ ቤተክርስቲያን ሲኖዶስ በኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካና በሆሎንቆ ዋቢ ወረዳዎች በጥቅምት ወር ብቻ ሀያ አምስት የቤተ ተወካዮች ላይ በታጣቂዎች ግድያ መፈጸሙን አስታውቋል። ሲኖዶሱ ግድያ ያው አስነዋሪ ፈጽሞ ተቀባይነት የሌለው ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶችን የሚሸረሽር ክብረ ነክና ኢሰነ ምግባራዊ ነው ብሎታል ይህንን ድርጊት አስመልክቶ የኢትዮጵያ ሃይማኖት ተቋማት ጉባኤ የፋዊ መግለጫ አውጥቷል በመግለጫውም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካናትና ምእመናን ላይ ግድያና ስቃይ መፈጸሙን የሰማነው በታላቅ ድንጋጤና ሀዘን ነው ሲል ገልጿል መሰል ተግባራት በተለያዩ ወቅቶች ሲፈጸሙ እንደነበረ ጉባኤው ጉባኤ በመግለጫው አስታውሰዋል። ጉባኤው የቤተ ክርስቲያኗን የዛሬውን የሀዘን መግለጫ ተመልክቻለው ብሏል። ጉባኤው አክሎም በኦሮሚያ ክልል በአርሲ ዞን በጉና በመርቲ በሸርካ በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮችና ካህናት ላይ እየደረሰ ያለው ግድያና ስቃይ ከዕለት ተዕለት እየጨመረ መምጣቱን ተረድተናል ሲል አመልክቷል። ይህን ግድያና እንግልት የፈጸሙት አካላት ማንነታቸው ያልታወቀ ታጣቂዎች እንደሆኑ መረዳት እንደቻለ ጉባኤው በመግለጫው ጠቅሷል። ጉባኤው በተፈጸመው አሰቃቂ ግድያ የተሰማውን ጥልቅ ሐዘን ለቤተ ክርስቲያኒቱ አባቶችና መሪዎች በተለይም ለተጎጂ ቤተሰቦች ገልጿል። መንግስት የዜጎችን በሰላም ወጥቶ የመግባት ነጻነት የማረጋገጥ ዋነኛ ኃላፊነት ያለበት በመሆኑ ችግሩ ከዚህ በላይ ተባብሶ ተጨማሪ ሐዘንና ሰቆቃ ከመከሰቱ አስቀድሞ አስፈላጊውን የ ህግ ማስከበር ስራ እንዲሰራ ጉባኤው በአጽንኦት አሳስቧል። ሁሉም የሃይማኖት ተቋማትና ህብረተሰብ ይህን እጅግ የከፋ የጭካኔ ተግባር በአንድ ድምፅ በግልጽ ማውገዝ እና ከህግ አካላት ጋር በመተባበር ወንጀለኞችን ለፍርድ እንዲቀርቡ የበኩሉ ሚና እንዲወጣ አደራ ብሏል። በተያያዘ መረጃ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕመኖቿ ላይ በምስራቅ አርሲ ሀገረ ስብከት የተፈጸመውን ግድያ ኢሰብአዊ ድርጊት ሲል ገልጾ በጽኑ አውግዟል። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት ተከትሎ የጦር ወንጀል ምርመራ እንዲደረግ አሳሰበ። አምነስቲ አሜሪካ በየመን በፈጸመችው የአየር ጥቃት በርካታ ኢትዮጵያውያን ስደተኞች መገደላቸውን አስመልክቶ የጦር ወንጀል ምርመራ እንዲደረግ ጠይቋል። ድርጅቱ የአሜሪካ ጦር ሚያዚያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራይደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰብአዊነት የሕግን የጣሰ ነበር ብሎታል። ሀብታም አያሌው ተጨማሪ አላት። ባሳለፍነው 2017 ዓ.ም ሚያዚያ ወር አሜሪካ በየመን ሁቲዎች በሚያስተዳድሩት የስደተኞች መጠለያ ላይ በፈጸመችው የአየር ጥቃት በርካታ የኢትዮጵያ ስደተኞች መገደላቸውን ተከትሎ አምኒስቲ ኢንተርናሽናል ድርጊቱ የጦር ወንጀል ተደርጎ ሊወሰድ ይችላል ሲል ምርመራ እንዲደረግ አሳስበዋል። አምኒስቲ የአሜሪካ ጦር ሚያዚያ 20 ቀን 2017 ዓ.ም በፈጸመውና የኦፕሬሽን ራፍ ራደር ዘመቻ አካል የሆነው ጥቃት ዓለም አቀፍ የሰባዊ ህግን የጣሰ ነበር ብሎታል። እንደ ተቋሙ ገለጻ የአየር ጥቃቱ የተፈጸመበት መጠለያ ጣቢያ የሁቲ ባለስልጣናት በህገ ወጥ ስደት ምክንያት የአሰሯቸውን ስደተኞች የያዘ ሲሆን ቦታው የሚታወቅ ሰላማዊ ሰዎች የሚገኙበት ቦታ ነበር ብሏል። ይህ አምነስቲ ኢንተርናሽናል የመካከለኛው ምስራቅ ና የሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክሪስቲን ቤከርል ከአደጋው የተረፉ ሰዎች በሰጡት አሰቃቂ ምስክርነት፣ መጠለያ ጣቢያው በታሳሪዎች የተሞላ የሰላማዊ ሰዎች ህንጻ ቢሆንም ያለ አንዳች ጥንቃቄ እንደተደበደበ ግልጽ የሆነ ምስል ተፈጥሯል ብለዋል። ይህም በአለም አቀፍ የሰብ ህግጋት ውስጥ ካሉት ዋና ዋና ግዴታዎች አንዱ የሆነውንና እየተጠቃውን ነገር ወታደራዊ አላማ እንዳለው መረጋገጥ አለበት የሚለውን ዩናይትድ ስቴትስ መወጣት ባለመቻሏ የተከሰተ ነው ሲሉም ጠቁመዋል። አምነስቲ ያወጣውና በህይወት መቆየታቸውን ተአምር ነው ባላቸው በመጠለያ ጣቢያ በሚገኙ ሲቪሎች ላይ የተፈጸመው የአሜሪካ የአየር ጥቃት የተሰኘው ዝርዝር ሪፖርት በህይወት ከተረፉ 15 ኢትዮጵያውያን ጋር በተደረገ ቃለ ምልልስ እንዲሁም የሳተላይት ምስሎች ፎቶዎችና ተንቀሳቃሽ ምስሎችን በመተንተን ላይ የተመሰረተ ነው። ተቋሙ በአሀዝ በሀያዎቹ እድሜ ውስጥ የሚገኙ 16 ኢትዮጵያን ወንዶች በጥቃቱ መገደላቸውን ለይቶ አውጥቷል። በሁቲ የፍትህና ሰባዊ መብት ሚኒስቴር መረጃ መሰረት በጥቃቱ ወቅት 117 አፍሪካውያን ስደተኞች ታስረው የነበረ ሲሆን 61 መሞታቸውን እና ሐምሳ ስድስቱ ደግሞ መቁሰላቸውን አትተዋል። በህይወት የተረፉ ሰዎችም ለአምነስቲ ኢንተርናሽናል እንደተናገሩት የመጀመሪያው ፍንዳታ በአቅራቢያው ያለው ህንፃ ሲመታ በውስጥ ተጠለው እንደነበር ገልጸዋል። ሁለተኛው የአየር ጥቃት የስደተኞች ማቆያ ክፍሉን በቀጥታ ከመምታቱ በፊት ለማምለጥ ሲሞክሩ ጠባቂዎች እንዳያመልጡ ለማስጠንቀቅ በሚል ወደ አየር ተኩሱ እንደከፈቱም አስታውቀዋል። ጥቃቱን ተከትሎ በርካታ በህይወት የተረፉ ሰዎች እጅግ ከባድ ጉዳቶችን ያስተናገዱ ሲሆን ከነዚህም መካከል የአካል መጉደል፣ የነርቭና የጭንቅላት ጉዳት የደረሰባቸው ይገኙበታል ነው የተባለው። በመሆኑም አምነስቲ ቦታው የሰላማዊ ሰዎች ማቆያ በመሆኑ ለዓመታት የታወቀ ሲሆን የሰብአዊ እርዳታ ድርጅቶችም ቦታውን በመደበኛነት ይጎበኙት ነበር ብሏል። አክሎም በፈረንጆቹ 22 በ ሳውዲ የሚመራው ጥምረት አሜሪካ ራሽ ቦምብ ተጠቅሞ በዚህ ግቢ ውስጥ ከዘጠና በላይ እስረኞችን ከገደለ በኋላ አሜሪካ ጣቢያው የሲቪል ተቋማት መሆኑን ማወቅ ነበረበት ብለዋል። ተቋሙ በጥቃት ወቅት የታሰበው ኢላማ ማን እንደነበርና ጥቃቱ ከመፈጸሙ በፊት ምን ዓይነት ጥንቃቄዎች እንደተደረገ ማብራሪያ እንዲሰጥም በነሐሴ ወር 2025 ለአሜሪካ ማዕከላዊ እዝ እና የጋራ ልዩ ኦፕሬሽን እዝ በይፋ ጥያቄ አቅርቦ እንደነበር አስታውሷል። በወቅቱ የአሜሪካ ማዕከላዊ እዝ በበኩሉ በሲቪሎች ላይ ስለደረሰው ጉዳት የሚገልጹ ሁሉንም ሪፖርቶች እየገመገመ መሆኑን በመግለጽ በአጭሩ ምላሽ መስጠቱ ተመላክተዋል። አሚኒስቲ የአሜሪካ ጥቃቱን እንደ ጦር ወንጀል እንድትመረምረው እንዲሁም ለተጠቂዎችና ለቤተሰቦቻቸው ሙሉ ካሳ እንድትከፍልም አሳስቧል። በተጨማሪም የሁቲ ባለስልጣናት ጠባቂዎች፣ ደህንነትን በመፈለግ ከመጠለያው ለመውጣት የሞከሩትን እስረኞች መልቀቅ እንደከለከሉ የሚገልጹ ሪፖርቶች እንዲመረምሩና ስደተኞች በስደት ሁኔታቸው ብቻ በዘፈቀደ ማሰር እንዲያቆሙ ጥሪ አቅርበዋል። የአምነስቲ ኢንተርናሽናል የመካከለኛው ምስራቅና ሰሜን አፍሪካ ቀጠና ምክትል ዳይሬክተር የሆኑት ክርስቲነ ቤከር ከዚህ ጥቃት የተረፉ ሰዎች ሙሉ ውጤታማና ፈጣን ካሳ መቀበል አለባቸው ብለዋል። አምነስቲ አክሎም የሰላማዊ ሰዎች ጉዳትን ለመቅረፍ የተቋቋሙት ወሳኝ የአሜሪካ ስልቶች አሁን ላይ በትራምፕ አስተዳደር ስጋት ውስጥ መሆናቸውን አስጠንቅቀው የአሜሪካ ኮንግረስ ስልቶቹን በበቂ የገንዘብ ድጋፍ ማግኘታቸውንና መተግበራቸውን እንዲያረጋግጥም ጥሪ አቅርቧል። ተጠቅሟል። መንግስት ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢሕአፓ አሳሰበ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ይህንን ያለው ዛሬ ጥቅምት 21 ቀን 2018 ዓ ም በወጣውና ለናሁ ቴሌቪዥን በላከው መግለጫ ላይ ነው። ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ ም ለሊት በጉናና በመርቲ ወረዳዎች 17 ምዕመናን ጥቅምት 17 ቀን 2018 ዓ ም ለሊት በሽርካ ወረዳ ሶስት ምዕመናን ጥቅምት 18 ቀን 2018 ዓ ም ሌሊት በሆሎንቆ ዋቢ ወረዳ አምስት ምዕመናን በድምሮ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገለዋል ብሏል። ኢሕአፓ በምዕመናኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙት አካላት በአስቸኳይ ለፍርድ እንዲቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል፣ ጉዳት ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነትና በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ በበኩሉ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥ መጠየቁ ይታወሳል። ቻ ከሀገር አልፎ በዓለም አቀፍ ደረጃ ተወዳጅነትና ተቀባይነትን አግኝታለች። እጅጋየሁ ሽባባው ጂጂ ጥቅምት 23 የሚከበረውን 51ኛ የትውልድ ቀኗን በማስመልከት ባለ ቅኔዋ ሶሪት ሲል ጂጂን ቦጋ ለተስፋዬ እንዲህ አስታውሷታል። ኢቻግኔዋ የንጋት ኮከብ፣ እንግጫ ነቃይዋ፣ የባለ ዋሽንት ወዳጅ፣ ባለቅኔዋ ሶሪት፣ ፍሪዟ መላዩዋ፣ ነውሷ ፈገግታዋ፣ ምግብ ባለ አክሊሏ፣ ንግስት ባለ ካባዋ ልዕልት የሙዚቃ ቅርሷ የዜማዋ ንግስት የመድረኳ እንዝርት ትዝታ አንጋቢዋ ፍልስፍናዋ ረቂቅ ነው። የአባይ ዳሯ ፍሬ የጢስ አባዩ ዜማ የአድዋዋ አርብኛ አባይን ቀድማ ያኔ የገደበች አድዋን በመንፈስ የዘመተች ሥራዎቿ የማይደገሙ ፈጠራዎቿ የማይሞከሩ የቃላት ጠቅላይ አዛዥ የዜማዋ ታማዥር የእይታ መነጽሯ ዘመናትን ያቀርባል። ዛሬን ቀድማ ተንብያ ነገ ላትናገር ዝም ያለችው ርግብ ምሽጓን ቆፍራ ካርምሞ ገብታለች አሁንስ የስሎዳ ተራሮች አፍ የማርያም ሸዊቶ የአባ ገሪማ ተራሮች ልሳን የአድዋዋ እመቤት የጥበቧ ጣይቱ ተለብሳ የምትኖር ሸማ ታትማ የቀረች ቀለም የብዙዎች የግድግዳቸው ጌጥ ጥበበኞች ራሳቸው የሚጠበቡላት ቀለም እየነከሩ የተደነቁባት በብዕራቸው ፎቷ እንዳች የከተቡላት እንደ ዳዊት የምትደገም መጻሕፍት የምትመረምር ውበት ከነግርማ መቻል ከመታደል ከላይ ትቸራት ሀገር በተግባሯ ውበትን በብዕሯ ባህልን ባንደበቷ ታሪክ በዜማዋ ፍቅር በድምጸቷ ከእሷ ብቻ ይፈሳል። ተናፋቂዋ ናፋቂ ከተማዋ መናኝ ሁሉም ይወዱሻል፣ ሁሉም ያነሱሻል። አሁንም ፍቅርንሽ ማማንቺናት ዓለም አፋላጊሽ ሞልቷል፣ ናፋቂሽ ብዙ ነው። እናም አፋላጊሽ በአፋልጉኝ መልእክቱ ምልክት ሲናገር እንዲህ ስል ይዞራል አንዲት ሴት ነበረች ከቤት እንደወጣች ያልተመለሰች ልዩ ምልክቷ መልኳ ሀገሯ መሳይ አረንጓዴ ቢጫ ቀይ ቀለም ከላይ የለበሰች ጠይም መልከ መልካም አንገቷ ብርሌ ስብከቷ ሁሉ ስለ አገር ከስር በጥረት ያጌጠ ሸማ ነጠላዋን ለብሳ እንደወጣች የቀረች እሷን ሶ ያያችሁ ወይ የጠቁማችሁ ወሮታዋን ክፋይነኝ ይላል አፋላጊሽ። የትንሽኛይቱ አንቺ ፍቅር የራበሽ እኛ አንቺ የራብሽን እኔ እምልሽ ጂጂ ያቺ የእቅፍሽ ጊታር አሁንም ዜማ ታወጣለች። የማቶቿ ሲሰራሉ ያሸማ ቀሚስሽ ጥለት የወረሰው ከነ ክብሩስ አለ። ያ ካህን ሽሳ ያ የነፍስሽ አገልጋይ እንቅልፍ የማይተኛው ወይስ አንቀላፍቶ ኖሯል? አንቺማ ሸማ ነጠላሽን ለብሰሽ አይበርድሽ አይሞቅሽ አገርሽ ቆላ አደጋ ነው። አንቺ ቀጭን ፈታይ እንስፍስፏ መቤት የማያረጅ ፍቅር የማያልቅ አክብሮት የማያደርቅ የማይነጥፍ በዘመን የጸና ሙድድ ዘላለማዊ ፍቅር ዛሬም ላንቺ አለን፣ ይልሻል አገሩ። ኃይልን በሚሰጠኝ በእግዚአብሔር አምናለሁ ያልሽለት አምላክሽ ምን ነው ኃይሉን ነሳሽ? እቲ አንቺ ሙሽራ ስቲል ጠይቅሽ፣ ዛሬ በሷ ሀገር ስታገደለኝ የሰው ክብት እያየው እያንገበገበኝ፣ የውሃ ዳሪውን የውሃ ኩሉ እያልሽ በሷ ሀገር ያለሽ ፍቅር ወዴት ወዴት ወዴት? ዘመም ዘመም ባክሽ፣ ፀሐይ ውጪ ውጪ የማይልሽ የለም። እዣ ትመጣለውኝ ያላለንሱ አልነበረም። አምነናቸው ነበር፣ ጂጂ መጣች ብለን ደጅ ደጁን ስናይ ሁሉም ሲመለስ ግን ባዶ እጁን ነበር። የሸዋ አባት ልጁን ለትግሬ ስላልሰጠ፣ የሀረሩ ገበሬ ወለጋ ስላልሸጠ ዘመን አመጣሹ ዘር በሽታ ከትዝብትሽ ጥሮን አኩርፈሽ እንደሆን ቢሆንስ ግዴን ለመትምጪ ግፊያኖ ሰፈሩ ያሉሽ ሰምተሽ እንደሆነስ፣ እናም ጂጂ ልንገርሽ፣ ክፉም ገዢ መጣ፣ ደጉም ንጉሥ መጣ፣ ሁላቸውም ሄደዋል እንዳመጣጣቸው። እቲያዴ አበባ እማ ለምለምኔ ለምን ለምን ለምን ከስምም ስም ይዘሽ ስለምን ስም የለኝ ምን ያልሽ በቤትሽ ሰው የሌለሽ የራስሽ ቤተኛ በረሀብ በጥማት ሰውነት የዝሏል፣ እግር ያልንቀሳቀስ እጅ ያልሰራ ብሏል፣ ያልሽው ለካስ ትንቢት ነበረ እያና ገራገሪቱ ጉራማ ሌይቱ ዛሬም በየቀኑ ሰው ያስብሻል። ዞትር ጥቅምተ 23 ሁሉም በአንድ ላይ ስለ ልደትሽ ይዘክርሻል። እንኳን ለ ሐምሳ አንደኛ ዓመት ልደት በዓልሽ በሰላም አደረሰሽ ባለቅኔዋ፣ ሶሪት እኛም ባንቺው ዜማ ቁጭታን ገብግቦን አይ አይ አይ ማለት እስከጀመርን ሰንበትበት ብለናል። እናም እቺም ብቻ መልሽ የማንገናኛው እስከ መች ድረስ ነው? ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 2ሺ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው ለየትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱን ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው።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 የአሜሪካው ፕሬዚዳንት ትራምፕ አስታወቁ። የትራምፕ አስተዳደር በሚቀጥለው ዓመት ወደ አሜሪካ የሚገቡትን ስደተኞች ቁጥር ወደ 7500 ዝቅ ማድረጉን ዋይት ሃውስ ገልጿል። ከነዚህ መካከል አብላጫው ለደቡብ አፍሪካውያን ነጭ ቅድሚያ የሚሰጥ ነው ተብሏል። ይህ የትራምፕ ውሳኔም በቀድሞ ፕሬዚዳንት ጆ ባይደን አስተዳደር ከተቀመጠው የ ሺህ ወሰን በእጅጉ የቀነሰ መሆኑን ቢቢሲ ዘግቧል። ይህ እርምጃም በሰብአዊ ጉዳዮች ላይ የተረጋገጠ ብሔራዊ ጥቅም አለው ነው የተባለው። ባለፈው ጥር ወር ትራምፕ የአሜሪካን ባለስልጣናት ለብሔራዊ ደህንነትና ለሕዝብ ደህንነት ቅድሚያ እንዲሰጡ ያስችለዋል ያለውን የአሜሪካ የስደተኞች መግቢያ ፕሮግራም የሚያግድ የስራ አስፈጻሚ ትዕዛዝ መፈረማቸው ይታወሳል። የቀድሞ ዝቅተኛ የስደተኞች የመግቢያ ካፕ የተቀመጠው በ2020 የመጀመሪያ ትራምፕ አስተዳደር ሲሆን ለ2021 የበጀት ዓመት 15 ሺህ ቦታዎችን ሲመድብ ነበር። በፌዴራል መመዝገቢያ ድረገጽ ላይ የተለጠፈው ማስታወቂያ 7500 ምዝገባዎች በዋነኛነት ለአፍሪካነር ደቡብ አፍሪካውያንና ለሌሎች በየትውልድ ሀገራቸው በህገወጥ ወይም ኢፍትሃዊ መድሎ ለሰለባዎች ለተጋለጡ ብቻ እንደሚመደብ ተገልጿል። በየካቲት ወር የዩኤስ ፕሬዚዳንት ለደቡብ አፍሪካ የሚሰጠውን ወሳኝ እርዳታ ማቆሙን አስታውቀው የአፍሪካነር ማህበረሰብ አባላት በአብዛኛው ነጭ የቀድሞ የኔዘርላንድና የፈረንሳይ ሰፋሪዎች በዩናይትድ ስቴትስ ውስጥ በስደተኝነት እንዲሰፍሩ ፍቃድ ሰጥቷቸዋል። በመጨረሻም እስራኤል በጋዛ ካደረሰችው ጥቃት በኋላ ፍልስጤማውያን በተኩስ አቁም ላይ የነበራቸውን ተስፋ ሙሉ በሙሉ መጥፋቱን ገለጹ። እስራኤል ጋዛ ላይ እንደ አዲስ ጥቃት ከጀመረች በኋላ ከአንድ መቶ በላይ ፍልስጤማውያን መገደላቸው ተዘግቧል። በዚህ ጥቃትም ህይወታቸውን ያጡት አብዛኛው ህጻናትና ሴቶች ሲሆኑ ከዚህ በኋላ በተኩስ አቁሙ ላይ ተስፋ ማጣታቸውን ተናግረዋል። ይሁን እንጂ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ አሁንም ጠንካራ ነው ሲሉ በአደባባይ እየተከራከሩ ይገኛሉ። ሂደቱን ስታሸማግል የቆየችው ኳታር በበኩሏ በጉዳዩ መበሳጨቷን ስትገልጽ፣ ሌሎች አሸማጋዮች ቀጣዩን የእርቅ ሂደት በጉጉት እየጠበቁ ነው ብሏል። እስራኤል በደቡባዊ ጋዛ አንድ ወታደሬ በሐማስ ተገሎብኛል በማለት የበቀል እርምጃው ስጃለው ስትል ያስታወቀች ቢሆንም ሐማስ በበኩሏ ለጥቃቱ ተጠያቂ አይደለውም ማለቷን አልጀዚራ ዘግቧል። ዱቡ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል እዚህ ስፍራ ከአልጋው ላይ ግደም ከኳሱ ጋር ትግል ከሽዋዥቤው ጋር ጩኸት ጀልባ ይጎተታል ቤተሰብ ታንኳ ይዞ ወደዛ ይከንፋል እናቶች ይደመማሉ ይፈራው ይመለሳል። አንዳንዱ ለነፍሱ ህይወት አደን ቦርሻ ያነግታል። የህፃናቱ ዋና፣ የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ የማታው ካምፋየር የፍየሉ ጥብስስ ጨፈራው ሲደራ ማዱ አሻግሮ አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ። ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አእዋፋትና አበባ ሌላ ድምቀት ሌላ ዓለም ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለው አዜመውለታል። አንዳንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም! አዋሳ ላንጋኖ ለሽርሽር ጃዩሽ ተባብሎ በውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ትንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ሮዜታ ማሪና ቢች ሪዞርት